የህወሃትና የኤርትራ ሰራዊት እርስ በርስ አደገኛ የተባለ ጦርነት ጀመሩም። በሰሜን ትግራይ በህወሃትና በኤርትራ ሰራዊት መካከል ከባድ ውጊያ ተደርጓል። ከስፍራው እጅግ ልዩ ምስጢራዊ መረጃ ደርሶናል። እስከ ፍጻሜው ከኛ ጋር ከሆናችሁ ዝርዝሩን ትሰሙታላችሁ። መከላከያ ሰራዊቱ የሚያወጣቸው መረጃዎች በተለያዩ የሀገሪቱ ክፍሎች ጦርነት መኖሩን ገላጭ ቢሆኑም ምርጫ ቦርድ ግን ምርጫ ለማድረግ ከልካይ የሆነ የጸጥታ ሁኔታ የለም ማለቱ አወዛጋቢ ሆኗል። ትንታኔ ዘገባ ይዘንበታል። የትግራይ ኃይሎች በአፋር ክልል የተቆጣጠሩትን አካባቢ ይዘው እንደሚገኙ የተገለጸ ሲሆን፣ በክልሉ ህዝባዊ ቁጣ ተቀስቅሷል። ተጨማሪ ዘገባው በቆይታችን ይቀርባል። ባለቤትነቱ የሺህ አላሙዲን የሆነው ሜድሮክ ኢንቨስትመንት ግሩፕ በጅማ ዞን በህፃናት ጉልበት ብዝበዛም ወንጀል ተሳታፊ እንደሆነ ተጋልጧል። በቅድሚያ የሚዳሰስ ርዕሰ ጉዳይ ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች፣ በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የቢዝነስ ዘገባዎቹን አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 150 ብር ከ5 ሳንቲም ተገዝቶ 153 ብር ከ5 ሳንቲም ይሸጣል። ፓውንድ ስተርሊንግ 194 ብር እየተገዛ 197 ብር ከ8 ሳንቲም ይሸጣል። የአውሮፓ ዩሮ 174 ብር ከ2 ሳንቲም ተገዝቶ 177 ብር ከ7 ሳንቲም በዛሬው ዕለት እየተሸጠ ይገኛል። የስዊዝ ፍራንክ 184 ብር ከአራት 4 ሳንቲም ተገዝቶ 188 ብር ከ1 ሳንቲም ይሸጣል። የኩዌት ዲናር 481 ብር ከ1 ሳንቲም ተገዝቶ 490 ብር ከ7 ሳንቲም ይሸጣል። የቻይና ዩዋን 20 ብር ከ7 ሳንቲም ተገዝቶ 21 ብር ከ1 ሳንቲም እየተሸጠ ሲሆን አንድ የተባበሩት አረብ ኤምሬቶች ድርሃም 40 ብር ከ9 ሳንቲም ተገዝቶ 41 ብር ብር ከ8 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ1 ሳንቲም ተገዝቶ 40 ብር ከ9 ሳንቲም የዕለቱ የመሸጫ ዋጋ ነው። እንዲሁም በእያንዳንዱ ምንዛሬ 10 ብር የዕለቱ ጉርሻ ተጨማሪ አለው። በኦሮሚያ ክልል ጅማ ዞን በሚገኘው የሜድሮኮ ሆራይዘን ፕላቲሽየን ኩባንያ የቡና እርሻ ጣቢያ ውስጥ እድሜያቸው ከ8 እስከ 13 የሆኑ ህጻናት የጉልበት ብዝበዛ ሲፈጸምባቸው እንደቆየ ይፋ ያልተደረገ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመጉ ሪፖርት አመላከተም። ኢሰመኩ በቡና ልማት ጣቢያ የህፃናት ጉልበት ብዝበዛ እንደሚፈጸም ለመጀመሪያ ጊዜ የደረሰበት በ2016 ዓ.ም እንደነበረ በሪፖርቱ ተጠቅሷል። የኩባንያው የቀድሞና የአሁን ሰራተኞችም በኩባንያው እርሻዎች የቡና ለቀማ ስራ ህፃናት ተሰማርተው የጉልበት ብዝበዛ ይፈጸምባቸው እንደነበረ ተናግረዋል። በተለያዩ ክልሎች የእርሻ ጣቢያዎች ውስጥ ኢሰመኮ ያደረገው የሰብአዊ መብት ክትትል ሪፖርት ገና በግምገማ ሂደት ላይ እንዳለ የተቋሙ ምንጮች ገልጸዋል። በኩባንያውና በአካባቢው በሚገኙ ትምህርት ቤቶች ስምምነት ህጻናቱ ቡና እንዲለቅሙ የተደረጉት ሊሙኮሳ ጉመር እና ሱንጡ በተባሉ የእርሻ ጣቢያዎች ውስጥ እንደሆነ በኢሰመኩ ሪፖርት ሰፍሯል። የህፃናት ጉልበት ብዝበዛውን ቀደም ሲል ይፋ ያላደረገው ኢሰመኩ ባለፈው ዓመት ሐምሌ ወር ላይ ባወጣው ሪፖርት ግን በሆረዛይን ፕላንቴሽን የእርሻ ጣቢያ ውስጥ የህፃናት ጉልበት ብዝበዛ ቆመዋል የሚል አረፍተነገ ነገር ማካተቱ ይታወሳል። የትግራይ ኃይሎች በመጋሌ ወረዳ የያዟቸው መንደሮችን ለቀው እንዲወጡ የሚጠይቅ ሰላማዊ ሰልፎች በአፋር ክልል የተለያዩ ወረዳዎች ተደረጉ። የትግራይ የጸጥታ ኃይል በአፋር ክልል በመጋሌ ወረዳ ቶንሳ ቀበሌ የከፈተውን ጥቃት የሚያወግዙ፣ ቡድኑ የያዛቸውን መንደሮች ለቆ እንዲወጣ የሚጠይቅ ተቃውሞ ሰልፎች በተለያዩ የክልሉ አካባቢዎች ላለፉት ቀናት ቀጥለው መካሄዳቸውን ነዋሪዎች ተናግረዋል። ለደኅንነታቸው ስማቸው እንዳይጠቀስ የጠየቁ የመጋሌ ወረዳ ቶንሳ ቀበሌ ነዋሪ የሆኑ አንድ ግለሰብ የህወሀት ታጣቂዎች በወረአ ካርፉቱ ሚኪል ሚሌ ዋርቃ ዶያ እና ቃላ ጎቤ መንደሮችን ተቆጣጥረው እንደሚገኙ ገልጸዋል። በዚህም በርካታ ነዋሪዎች ቀያቸውን ለቀው ለመውጣት መገደዳቸውን የገለጹት ነዋሪው በአሁኑ ሰዓት አብዛኛው የመንደሩ ነዋሪዎች በጠራራ ፀሐይና በብርድ ምክንያት ለከፍተኛ ችግር መዳረጋቸውን ገልጸዋል። ይህን ተከትሎ ነዋሪዎቹ ህወሃት ከያዛቸው ቦታ ለቆ እንዲወጣ እና ተፈናቃዮች ወደ ቦታቸው እንዲመልሱ የሚጠይቁ ሰልፎች ማካሄዳቸውን ለማወቅ ተችሏል። ፈቃድ ከወጣበት ክልል ውጪ የሚነግድ ነጋዴ በሚሰራበት ቦታ ግብር እንዲከፍል ማሳሰቢያ ተሰጠም። የገንዘብ ሚኒስቴር የንግድ ፍቃድ ከወጣበት ክልል ውጪ የንግድ ስራ የሚያከናውን ነጋዴ ግብሩን መክፈል ያለበት የንግድ ስራውን በሚያከናውንበት ቦታ መሆን እንዳለበት አሳስቧል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ዋና ምዝገባና ፈቃዳቸው በአንድ ክልል ሆኖ በሌላ ክልል በኮንስትራክሽን እና በሌላ ዘርፍ የተሰማሩ ግብር ከፋዮች የሚያገኙትን ገቢ መሰብሰብ የሚችለው የትኛው ክልል እንደሆነ ማብራሪያ እንዲሰጡ ለገንዘብ ሚኒስቴር በደብዳቤ በጠየቀው መሰረት የገንዘብ ሚኒስቴር ማብራሪያ ሰጥቷል። በዚህም በህገ መንግስቱ አንቀጽ ዘጠና ሰባት ክልሎች በአስተዳደራቸው ስር ከሚገኙ ግብር ከፋዮች ላይ የንግድ ትርፍና ግብር ሽያጭ ታክስ እንደሚጥሉና እንደሚሰበስቡ መደንገጉን የገለጸው ማብራሪያው በህግ ድንጋጌው መሰረት ታክስ የመጣልና የመሰብሰብ ስልጣን የተሰጠው የንግድ ስራው በሚከናወንበት ክልል እንጂ የንግድ ስራ ፈቃድ ላወጣበት ክልል እንዳልሆነ አስታውቋል። በመሆኑም አንድ ግብር ከፋይ በአንድ ክልል የንግድ የሥራ ፈቃድ አውጥቶ በንግድ ምዝገባና ፈቃድ አዋጅ በተደነገገው መሰረት በተለያዩ ክልሎች በአጭር ጊዜ ምዝገባ የንግድ ሥራ የሚያከናውን ከሆነ በእያንዳንዱ ክልል ለሚያከናውነው የንግድ ሥራ እንቅስቃሴ የተለየ ሂሳብ መዝገብ በመያዝ የገቢ ባለቤት ለሆነው ክልል ተገቢውን ግብር መክፈል እንደሚኖርበት ሚኒስቴሩ በሰጠው ማብራሪያ ገልጿል። የሐዋሳ ከተማ ምክር ቤት ዛሬ ባካሄደው አስቸኳይ ጉባኤ አቶ ጥራቱ በየነን የሐዋሳ ከተማ ከንቲባ አድርጎ ሾመም። አቶ ጥራቱ በየነ ከዚህ ቀደም ከነሐሴ 24 2011 ዓ.ም እስከ 2013 ዓመተ ምህረት የሐዋሳ ከተማ አስተዳደር ከንቲባ ሆነው የሰሩ ሲሆን ላለፉት ሶስት ዓመታት በአዲስ አበባ ከተማ አስተዳደር በምክትል ከንቲባ ማዕረግ የከተማው ከፍተኛ አመራር ሆነው አገልግለዋል። የንግድና ቀጠናዊ ትስስር ሚኒስቴር መንግስት የማያውቃቸው ለምርቶች ነፃ ዝውውር ተግዳረት የፈጠሩ በተለያዩ ክልሎች የሚገኙ ህገወጥ ኬላዎችን ማንሳት መጀመሩን አስታወቀም። ቁጥራቸው ምን ያህል እንደሆነና በየትኞቹ ክልሎች እንደሚገኙ ያልተገለጸ ህገወጥ የተባሉ ኬላዎች ከአገልግሎት ውጪ ለማድረግ ከፌዴራል ፖሊስ፣ ከጉምሩክ ኮሚሽን፣ ከትራንስፖርትና ሎጂስቲክስ እንዲሁም ከሚመለከታቸው ባለድርሻ አካላት ጋር በቅንጅት እየተሰራ ነው ተብሏል። የህገ ወጥ ኬላዎች መብዛት ምቹ የንግድ እንቅስቃሴን አውኳል ያሉት የንግድና ቀጠናዊ ትስስር ሚኒስቴር የኮሚኒኬሽን ዳይሬክተሩ ወንድሙ ፍላቴ የኬላዎቹ መፍረስ የምርቶችን በተመጣጣኝ ዋጋ ለገበያ ማቅረብና ያለገደብ መሰራጨትን ያረጋግጣል። ሆን ተብሎ የሚፈጠርን የምርት እጥረት ይከላከላል። ለውጭ ገበያ የሚቀርቡትን እድልም ያሰፋል ብለዋል። የጉምሩክ ኮሚሽን በኢትዮጵያ የተለያዩ አካባቢዎች ከ297 በላይ ህገወጥ ኬላዎች መኖራቸውን በመግለጽ ኬላዎቹን ለማፍረስ በርካታ ስራዎች የተሰሩ ቢሆንም በህገወጥ ተግባ ራቱ ላይ የጸጥታ አካላትን በስፋት የሚሳተፉበት በመሆኑ ችግሩ አሁንም ድረስ ዘልቋልም ብሏል። እስካሁን ባለን መረጃ መሰረት ስራችንን እንዳናከናውን የሚያደርገን የጸጥታ ችግር ያለበት ክልል የለም ሲሉ ሜላት ወርቅ ኃይሉ የኢትዮጵያ ምርጫ ቦርድ ሰብሳቢ ተናገሩ። የስራ ሕይወታቸውን በጉምሩክ ኮሚሽን የጀመሩት ወይዘሮ ሜላት ወርቅ ኃይሉ በኮሚሽኑ የህግ ማስከበርና በኦፕሬሽን መምሪያና በፍትሐ ብሔር ጉዳዮች ስራ ክፍል በኃላፊነት ጭምር አገልግለዋል። ከአዲስ አበባ ዩኒቨርሲቲ በሕግ የመጀመሪያ ዲግሪ፣ ከሰላምና ደህንነት ተቋም በሰላምና ደህንነት ሁለተኛ ዲግሪያቸውን አግኝተዋል። ከሃርቫርድ ዩኒቨርሲቲ በሕዝብ አስተዳደር ሁለተኛ ዲግሪያቸውንም ተቀብለዋል። የህዝብ ተወካዮች ምክር ቤት ታኅሳስ 9 ቀን 2016 ዓ ም ባካሄደው ስብሰባ ወይዘሮ ሜላት ወርቅ ኃይሉን አምስተኛው የኢትዮጵያ ምርጫ ቦርድ ሰብሳቢ አድርጎ ሾሟል። ወይዘሮ ሜላት ወርቅ የቦርዱ ሰብሳቢ ሆነው ከመሾማቸው በፊት ለሁለት ዓመታት የቦርዱ ሥራ አስፈጻሚ ሆነው ሰርተዋል። በ2018 የሚካሄደው ሰባተኛው ሀገራዊ ምርጫን በማስመልከት ቦርዱ ረቂቅ የጊዜ ሰሌዳ ይፋ ማድረጉ ይታወሳል። የቦርዱን ዝግጅት ምን እንደሚመስል በተለያዩ የሀገሪቱ አካባቢዎች እየተካሄዱ ያሉ ግጭቶች ባሉበት ሁኔታ ምርጫ ማካሄድ የሚያስችል ሁኔታ ስለመኖሩ ለቀረበላቸው ጥያቄ ሲመልሱ የትኛውም ክልል ስራችንን እንድንሰራ የሚከለክል የጸጥታ ችግር የለም ብለዋል። ጠንካራ ግንኙነት ፈጥረዋል የተባሉት ህወሀትና የኤርትራ ሰራዊት ትላንት እርስ በርስ ተዋጉ። ትላንት ሽሬ ከተማ በተኩሱ ስትናወጥ የዋለች ሲሆን ተኩሱን የከፈተው የኤርትራ ሰራዊት እንደሆነ ለማወቅ ተችሏል። የኤርትራ ሰራዊት ከህወሀት ይከፈላቸዋል የተባለ ገንዘብ እስካሁን አልተከፈለንም በሚል ምክንያት ያገኙትን ንብረት ወደ ኤርትራ ወደ ኤርትራ ማጓጓዝ እንደጀመሩ ከስፍራው የተገኙ ታማኝ የመረጃ ምንጮች አረጋግጠዋል። በርከት ያሉ የቅንጦት መኪናዎችንና ውድ ንብረቶችን ከአካባቢው ማህበረሰብ መዝረፍ ጀምረዋል ተብሏል። ይህንን ለመከላከል በሚሞከርበት ጊዜ ተኩስ እንደከፈቱም ለማወቅ ተችሏል። በዚህ ምክንያት የተጀመረው የተኩስ ልውውጥ ሽሬ ከተማን ሲያናውጣት እንደዋለ ከከተማዋ የተገኘ መረጃ አመላክቷል። ግብፅና ሳውዲ አረቢያ በቀይ ባህር ላይ ሬድ ዌቭ ስምንት የተሰኘ የባህር ኃይል ልምምድ መጀመራቸውን አስታወቁም። የግብጽ መከላከያ ቃል አቀባይ እንዳስታወቁት ይህ ልምምድ ሁለቱ ሀገራት ቀጠናዊ የባህር ጥበቃን ለማገዝ ባለፈው መስከረም ወር ላይ በፈረሙት ፕሮቶኮል መሰረት ተጀመረ ነው ብለዋል። ይህ የጋራ ልምምድ ከግብፅና ከሳውዲ አረቢያ በተጨማሪ የዮርዳኖስ፣ የሱዳን፣ የየመንና የጅቡቲ የባህር ኃይሎች የተሳተፉበት እንደሚገኝ ተገልጿል። ቃል አቀባዩ አክለውም ልምምዱ በጋራ ወታደራዊ ዘመቻዎችን ማቀድና መፈጸም የሚያካትት ሲሆን ለበርካታ ቀናትም የሚቀጥል ይሆናል ተብሏል። ይህ ወታደራዊ ልምምድ የተካሄደው ኢትዮጵያ ቀይ ባህርን መዳረሻ ለማግኘት ከፍተኛ ዲፕሎማሲያዊና ፖለቲካዊ እንቅስቃሴ እያደረገች ባለችበት ወሳኝ ወቅት መሆኑ ሁኔታውን በዓለም አቀፍ ተንታኞች ዘንድ ልዩ ትኩረት እንዲያገኝ አድርጎታል። የኢትዮጵያ መንግስት የቀይ ባህር ወደብ ጥያቄ የህልውና ጉዳይ መሆኑን በተደጋጋሚ መግለጹ በተለይም በግብጽ እና በሌሎች የባህር በር ባላቸው ሀገራት ዘንድ ከፍተኛ ስጋትና ዲፕሎማሲያዊ ውጥረት መፍጠሩ ይታወሳል። በልምዱ ላይ የተሳተፉት ሀገራት ግብፅና ሱዳን፣ ጅቡቲ፣ የመን፣ ዮርዳኖስ በሙሉ በቀይ ባህር ዙሪያ የሚገኘውን አሁን ያለውን የባህር በር የጸጥታ መዋቅር ለማስጠበቅ የጋራ ፍላጎት ያላቸው ናቸው ተብሏል። የፖለቲካ ተንታኞች ይህ የሬድ ስምንት ዌቭ ልምምድ በቀጥታ ባይጠቀስም በክልሉ ባለው ነባራዊ ኃይል አሰላለፍ ተገዢ ላልሆኑ አዳዲስ ፍላጎቶች የተቀናጀ አቋም የማሳየት የጋራ ዝግጁነትን የመፈተሽ ተልእኮ ሊኖረው ይችላል ብለዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች፣ ለሰዓቱ የመራረጥ ናቸው። ዘገባዎቻችን በዚህ አብቅተዋል። ከኛ ጋር